እስኪቺ ሰው ምን እንደምትል ሰምተን እንመለስ። ስሜ መሐመድ አበባ እባላለሁ። ያው ከስሜ እንደምትረዱት ከእስልምና ነው የመጣሁት። እንግዲህ በእስልምና ውስጥ ረጅም ዓመት አሳልፊያለሁ። ከተወለድኩባት ቀን ጀምሮ እስከ 26 ዓመት ዓመቴ በእስልምና ውስጥ ነው ያሳልፍኩት። ከዚህ የ ሃያ ስድስት ዓመት እስልምና ውስጥ የቆየ ሰው እንዴት ነው ቁራ የሚቀረው? ኛው ቃል ላይ መጣ አንብብ አለኝ አነበብኩለት። ከዛ ሳነብለት የተሳሳትኩ ለማስመሰል ሊስቅ ሞከረ። ይሄ አስተምረዋለሁ እኔ ከፈለገ ማለት ነው። እቺ ዋው ናት፣ እቺ አሊፍ ነች፣ እቺ ሃ ነች፣ እቺ ሽ ነች። ይሄ ዋው ነው። ዋክሸና ነው የሚለው ሶሪ ወሸወይኒ ነው የሚለው። ወሸይቀጣ ዋ ዋናቲች አሪፍ ስላለች ማለት ነው ሸዊኒ ሀያ ስድስት ዓመት እስልምና ውስጥ የቆየ ሰው እንደዚህ ነው ቁራን የሚያነብ። ማን ላይ ነው? ቆይ እናንተ ድራማ ምሰሩ። የራስን ሃይማኖት መስለ ብጠራ ሰዎች ወደ አንተ አይመጡም ማለት ነው። አምራቱ ደግሞ እንደቀጠለ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ፣ ካካ እስከ ማለት ድረስ ነው ስለበላ ስለጠጣ አምላክ አይሆንም ካልክ እና ስላልበላና ስላልጠጣ አምላክ ይሆናል ካልክ ጨረቃ ትበላ። ጨረቃን የሚያመልኩ ሰዎች አሉ። አትወልድም፣ አትወለድም። ድንጋይ አይወልድም፣ አይወለድም። የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጭነውት ከሰዓታት በኋላ ያንን ተከትሎ የሚመጣውን ነገር እንዲፈጽም የሚያስገድዱት አካል እንዴት ነው ታዲያ አምላክ የሚሆነው ነው? አምላካችሁ ውስጥ ካሉነስ ፈጣሪ አምላካችን አላህማ ፍጡራንን መጋቢ እንጂ ተመጋቢ የሆነ ጌታ አይደለም። ፍጥረታትን ይመግባል፣ ለራሱ ግን የሚመገብ አምላክ አይደለም እንላለን። ወክሸው ወይኔ ያላለም ነፍጠኛ ነው። ለምን እኔ እኮ ከሃይማኖት ጋር ምንም ችግር የለብኝም። እኔ ራጉኤል ቤተክርስቲያንና አንዋር መስጊድ ሁለቱ አጠገብ ያሉበት መርካቶ ተወልጄ አያቴ ራጉኤል እየወሰደች ነው ያሳደገች። እኔ አላ የሚመቸኛል። ሃይማኖት ግን ምንድነው? ሃይማኖት ምንድነው? ሃይማኖት ያው በቃ አምናለሁ። ዋና ዋና ፓወሮች ሰርቶልኛል። ዋናው ከሰራለ ምን ያደረገው እኮ ምንድነው? ምን ነው ተቋም የለውም ግን ሰርቶልኛል በሚገርም ሁኔታ ሰርቶልኛል እኮ ምንድን ነው ታዲያ አለህም ይመቸኛል እግዚአብሔር የሚመቸኛል ምንድን ነው ሁለቱም አዎ ሌላም ካለ ይመቸኛል ጥሩ አድርግ ብቻ ይበል ጥሩ አድርግ ብቻ ይበላ ለልጅቷ የሚሆን መልስ ወላሂ ወላ የሚሆን መልስ በቃ የእሷ ሁኔታ በእንደዚህ አይነት ሁኔታ ላይ ነው ያለው ወደዛ ወደዚህ ትላለችው ግራ ገባን እኮ ወገን ምንድን ነው ግን እየሆነ ያለው እኔ ሃይማኖት ሰው እንዴት አቅልለው እንደሚያየው ነው እኮ እኔ ግራ የሚገባኝ። ወላሂ በጣም ነው ግራ የሚገባኝ። የነገ ቤትህን እንዴት ነው እንደዚህ የሚቀልደው? ምንድን ነው ለጊፍት ብሎ ሰው ለመወደድ ብሎ እንዴት ነው እንደዚህ አይነት ስራ የሚሰራው? አልሐምዱሊላ በሉ ወላሂ፣ ሙስሊሞች አልሐምዱሊላ በሉ በደንብ አልሐምዱሊላ ማለት ያለብን ነገር ይሄ፣ ሌሎቹን አይተ የእስልምናን ውበት እመለከቷል። ይሄ ዲን ላይ ነው አሁን እየቀለድን ያለ ነው። አንዳንዶቹ ያልገባቸው በዚህ ዲን ላይ ነው እንደፈለጉ ይሆናሉ። ፕሊዝ፣ አንቀለድ በዚህ ዲን። አንተ ደግሞ በዚህ መጣቸው ዋት ካንትሪ እዚህ ሳያውቁም ብልኩ ነው ያንተው ካንትሪ በይ

ፍራይዴይ በጂ ሳይደር ልጅ በትወና ሌላ ላይ ገብታል። ትወናዋ ብቻ በዚህ ታይም ከባድ ነው። በረመዳን ውስጥ እንደዚህ ድሀ ጀነት አይገባም አሉ ኡስታዝ ብር። ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም አምጣብር

ነገር ግን ገንዘብ የሌለው ሰው ጃሃንም ይገባል ማለት አይመስለኝም። በሐዲስ እንደመጣው ከሀብታሞች ከሺህ ዓመት ቀድሞ ነው ድሆች ጀነት የሚገቡት። ሀብታሞች በገንዘባቸው ሂሳብ ስለሚደረጉ ማለት ነው፣ ድሆች ደግሞ ሂሳብ የሚደረግ ገንዘብ ስለሌላቸው። ነገር ግን ይህንን ሐዲስ የታስቀምጦት እንደሆነ አናውቅም። ይህን የተናገረ ሶላት ለመስገድ ደግሞ ኢማንና ተቁዋ እንጂ ገንዘብ አያስፈልግም። ሶላት ለመስገድ ንጹህ ልብና አላህን መፍራት ብቻ ነው የሚያስፈልገው። ይሄ ሰውዬ ከየት እንዳመጣው እንዴት እንዳለ አላሁ አለም የሚያገባ ነገር ነው የተናገረው። እምነታችንን ደግሞ ከገንዘብ ማያዝ ምንም የማይገናኝ ነገር ነው። ዲናል እስላም ደግሞ ከገንዘብ ጋር አይያዝም። ስለዚህ ባካችሁ እምነታችንን ባልሆነ ነገር ላይ አትበሉብን። የራሳችሁ ጥቅም ከፈለጋችሁ በራሳችሁ ጥቅም ላይ ብቻ ተመርኩዛችሁ ማውራት ትችላላችሁ፣ ነገር ግን ከእስልምና ጋር በፍጹም እንዳታገናኙ ወገን። እያሰብን ግድ የለም የማታም ቢሆን ተማሩ ወገን፣ የምሬ ነው የምላችሁ። የማታም ቢሆን ተማሩ። እሳችሁ ለማለት የፈለጉት ይሄንን አይደለም። እንዴት ነው ከእሷ አንደበት መረዳት የሚያቀጥል? ጀስት ስቲ ያስበው የሆነ ነገር ከሌለክ መስጊድ ውስጥ ራሱ ቁጭ አትልም ማለቴ ሲሰግድ ራሱ ስለ ምንድን ነው የምታስበው ስለ ራስ ነው የምታስበው ስለ ዱንያ ነው የምታስበው ቁጭ ብለ ብር ያስፈልጋል የተባለው ለዲንክ ብር ያስፈልጋል እውነት ነው የምትኖርበት የሆነ ለዲን ኢንቨስት የምታደረግበት አቅምን የምሰጠው ብር ከዚህ ጉልበት የሆነል እንደዛ ለማለት ወዴት እንደምንትወርግም እንጃ ብቻ ኔጌቲቭ ፓርቱን አንውሰድ በፖዘቲቭ እንረዳ ስቲ ነገሮችን የሆነ ለትችት ንሩ በነገራችን ላይ እሳቸው ደግሞ ዱኒያ ላይ ያላቸውን አቋም በዳዋ እራሱ በጣም ነው የሚገርመኝ። በፊት ሲያ ዱኒያ የሚለው ቃል ትርጉሙ ምንድን ነው? አይ ዱኒያ ግን ተስገብግቦ ሌሎች ፍጥረታት ከሚኖሩት በላይ እድሜ ይኖራል አይኖርም። ተስገብግቦ ሌሎች ፍጥረታት ሳይስገበገበ ይኖራሉ ወይ? ዱኒያ በአዱኛ ይታለላል

ወደ ጥመት ነው የሚሄደው? ወይ ዱኒያ የትንኝ ክንፍ ያህል ትንኝ ራሱን አይደለም። ወይ ዱኒያ ክንፉን እንኳም ያህል ሚዛን ደረጃ አላህ ዘንድ ቢኖራት ኖሮ በአላህ የካዱ ሰዎች አንዲት ጉንጭዋ አይጎነጩም ነበር። ተመልከት እንግዲህ ዱኒያ ላይ ያላቸው አቋም እንደዚህ አይነት አቋም ነው። እዛ ጋር እነሱ ለማለት የፈለጉትን ነው መረዳት ያለብን። አንተ ትላንት ገና ቁርኣን ጀመረው ሱሉ ሰላሳ ጨረሰ የሆነ ነገር ቀርታ፣ አንተ እንዴት ለሞችን ትተቻለ ይሄ እኮ በጣም የሚከብድ ነገር ነው። ይሄ ነው እኛን ያስበላ ነው ያለው። ሳውዲ ላይ ሀያ ሰላሳ አመት ነው አልቅሱ። የተማሩ ጮጋራውን ሰጥቶ የተማሩ በረሃብ ነው የሚማሩት። እኛ እንዴት እዚህ ዛሬ መተን እንዲ እንዲህ ናቸው ማለት እንችላለን? ረ ፕሊስ፣ ረ ፕሊስ ተው በቃ፣ እነዚህ አይነት ነገር ተው። እቺ ልጅ ሳውዲ አረቢያ ውስጥ ታማ ነው እንግዲህ የምትገኙ። ፕሊስ የምታፉ ሰዎች፣ ጀስት ቢያንስ ሳውዲ አረቢያ ምናምን ያላችሁ ሰዎች እስኪ ድምጽ ኑላት በአረብኛ ምናምን ስር ውስጥ የመሬ ነው የምላችሁ። ወገናችሁ ናት። ሰዎች ደግሞ እንደዚህ ውጭ ሀገር ሲታመሙ በጣም ነው የሚያሳዝኑ። እዚህ ቢሆን ቢያንስ ራሱ እዚህ ዘመዶቿ ሊኖሩ ይችላሉ፣ ሊያስታመሟት ይችላሉ። እዛ ጋር ግን እናንተ እርስ በርስ እንጂ ማንም የላችሁ። ከአባ ፊት ለፊት ጓደኛው በድምጽ መልእክት እክት ያስፈራራው ግለሰብ በማህበራዊ ሚዲያ መነጋገሪያ ሆነዋል። ውድ የነጃሺ መረጃ ተከታታዮቻችን የረመዳን ወር እንደመሆኑ መጠን ከመላው ዓለም ሚሊዮኖች ወደ ቅዱስ ከተማ መካና መዲና ያመራሉ። የአምልኮ ስርዓታቸውን ከመፈጸም ጎን ለጎን በርካቶች አስገራሚና አስደናቂ ድርጊቶችን ሲፈጽሙ መመልከት የተለመደ ነው። በተንቀሳቃሽ ቪዲዮ ላይ የምትመለከቱት ይህ ግለሰብ ከአባ ፊት ለፊት ሆኖ ለጓደኛው ተበድሮ ያቆየበትን ገንዘብ እንዲከፍለው ይነግረዋል። ገንዘቡን የማይመልስለት ከሆነ አላህ እርሱ ላይ ቁጣውን እንዲያደርግበት እንደሚጸልይ በድምጽ መልእክት ሲያስፈራራ ቪዲዮዎች ተቀርጾ ተለቆ በማህበራዊ ሚዲያ መነጋገሪያ ሆነዋል። ጭካኔያችን ከአባ ድረስ ሄደ። ረሰው ለሰው ግን ረተው ግን ረተው ግን ቢያንስ እንደዚህ አይነት ቦታ እንዴት እንደዚህ እናደርጋለን። በነገራችን ላይ አባጠገብ ብዙ ነገሮችን ሰምተናል። ከዚህ በፊት የሆነ ሰው እየተስታውሳላቸዋ ናይጄሪያዊ ዱኒያ ስጠኝ እንዲህ ቢሊዮነር አድርገኝ ብሎ ለምኖ ወዲያው ሲሆን እና በጣም ብዙ አጂብ የሚያስብሉ ነገሮችን እየተመለከተ ያኛው እምነት በፍጹም ማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ። ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዶ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይህ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም ተማር። እስላም መሆን አይጠበቅብህም ተማር። ይሄ ነው የሚያስፈልገው። እኛ እኮ ትምህርቱን አሁን የጎደለ ለመተቸት ነው የምንሮጠው። ትችቱ ቦታ ነው የምንፈልገው። ማታ እንግዲህ የሚገርማችሁ ነገር እስከ ዘጠኝ ሰዓት ነው ቁጭ ያልነው በኢባዳ ቢሆን እኮ ይሁን፣ በኢባዳ ቢሆን ይሁን፣ ግን የኢትዮጵያ ብሔራዊ ቡድን ጨዋታ ነበር። ጥርሲያ ነው አይኔን አታሰቅ ዋሌ። እሱን ለመመልከት ብለን ቁጭ አለን። ስድስት ሰዓት ልክ ሲደርስ ጨዋታው ጀመረ። ጨዋታውን እያየን ተመስጠን ልክ ወደ ሀያ ምናምን ደቂቃ ይገባል፣ ኢትዮጵያ ላይ አንድ ጎል ገባ። ይህ ብለን እስቲ ቁጭ ብለን እንመልከት ስንል እስከ እረፍት ሁለት ጎል ገባ። አልቻልኩማ። ይኸው ሁብራሱ ስስ ምለው በዛ ምክንያት ነው። preciso! ግሬሽኑ የልጆች ሞራል ነው። ሞራ ይነካል ይነካልኝ ያለው እውስቲ የዘጠኝ ወር ጽንስ ይዞ ለሀገሩ የሚዋደቅ ጀግና ተጫዋቻችን ምን አይነት ፎርች ነው? ጭራይ ሳላን ስላየው በጣም ተደስቷል። ተለያላችሁ በእውነት ከድራፍት ቤት ነው እንዴ? በሬ ነጋዴ የመሰለ ሰውዬ፣ ለአንተ ነው አሁን በጀት ተበጀቶ ሀገር ለሀገር እየተንከራተትን የምናጫውተ ሬሜዲያሃን ያለ ቢያንት ያለ ሉ ኮመንት ላይ ምን ይላል። ሰዎች ግን ምን ሆናችሁ ነው? ትራፊክ ነው እንዴ? ላክ ነው አላለም ንስ ማታ በጣም አሳዘናችሁናል። በቃ ቡድኑ ተስፋ የሌለው ቡድን እየመሰለ ነው አሁን አሁን ስንመለከተው። ለኢትዮጵያ ሲጀመር ሩጫ እንጂ ኳስ አይሆንላትም። ሩጫ ሩጫ የሚፈሪ ነው ግን፣ ይሁን ሩጫው ይሻላል፣ ቢያንስ ቢያንስ ማለት ነው። እና ከጨዋታው በፊትም እኮ እንደራደር ብለን ነበር። ትንሽዬ አባይ ውሃን ከፍትላቸዋለን፣ በቃ ሳላን አታስገቡ ልንል ብለን እነሱ አልሰማ አሉ። ድርድር በዚህ ጉዳይ ላይ ብናደረግ አሪፍ ነበር። ሳላ ባይገባ ቢያንስ ቢያንስ የሆነ ጨዋታ እናይ ነበር ብለን ነበር። ግን በብሔራዊ ቡድናችን በጣም አዝነናል። በጣም እኔ ዱሮ ኖርማል ነበርኩ ጤና ሰው ነበርኩ። አሁን ደግሞ የአላህ ነገር አይታወቅም። የማብራታ አደጋ ደረሰኝ። ሁለቱም እጅን አጣው። ወሰው እጅ አሁን ደሞ እንደዚህ ላይ ይበረታታ። ለምን ነው የተሸገረ? እንደ እኔ እንደት ይገኛል? ከዛ ማሃሉ ጥሩ ከንቲባችንንም በጣም እናመሰግናለን። ቦታውንም በጣም እናመሰግናለን። ለሁሉ ነገር በጣም እናመሰግናለን። ይህም ደሞ ይቀጥል ምስኪንን ታች ወርዶ እያዩ አለ በየክፍለ ከተማው ብዙ ችግር ያለበት ብዙ ማፍጠር ማይችል ብዙ የእለት ጉርሻ መቅደስ ማይችል ሙስሊሞች አሉ። ለቤታቸው ለኢፍጣር ተለያየ ነገር እንኳን አትቤዳ የማይችሉ ማህበረሰቦች አሉ። እነሱን ወርዶ የታች እስቲ ከጠቅላይ ሚኒስትር ጀምረህ እስከ ከንቲባ ድረስ እስቲ የው ይሄን ትልቅ ትምህርት ነው፣ ያለውን የሌለውን ታች ወርዶ እንዲያይ ነው። አንድ ራሱ ይሄ መልእክት ራሱ ትልቅ ነገር ነው ለኛ ማለት ነው። ከዳው ህብረተሰብ ጋር ደግሞ አብረህ እንዲህ ቁጭ ብለህ ትልቅ ትንሽ ሳትባባል ጎን ለጎን ቁጭ ብለህ አብረህ ስታሳልፍ ደግሞ ምን ያክል እርካታ አለ። ይሄ እኮ የአንድነት አንዱ ምልክት፣ አሁን እዚህ ውስጥ ብዙ የብሔር ብሔረሰቡ አለ። ይህ ነው የአንድነታችን ምልክት፣ የሰላማዊ ምልክታችን አንድነትን ነው የሚገነባው። እኛ ኢትዮጵያውያን ደግሞ አንድ ስንሆን ነው የምናምረው። አንድነታችን ነው የሚያምርብን፣ መከፋፈል አያምርብን ነው እና ኢትዮጵያ ሀገራችንን ሰላም ያርግልን። ያኮረፈውም ኃይል ወደ ድርድር መጥቶ ሀገራችን ሰላም እንድትሆን እንፈልገው። እና ብቻ በዚህ ቪዲዮ ላይ አዳነች አቤቤን ሳናደንቅ አናልፍም። የምሬ ነው የምላችሁ። እዚህ አይነት ድርጊቶች እኛም ብዙ ያኮሩማል። ይሄ ነው ባህላችን። ከዚህ በፊት የምንተዋወቀው መንገድ በዚህ ነው። የስድስት ዓመት አግብቷል የሚለው ለእኔ በጣም ሾክ የሚያደርግ ነው። ይሄ ኡስታዝ አስራ አራት ቦታዎች ኢየሱስ ፍጡር መሆኑን የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይሄን አይቶ ዝም ካለ መሀይሞች ናቸው ማለት ነው። ወላሂ የቤት ስራዬ ነው ማድርግ እገላ አለ እንደው ነብይ ነው ብለው እንኳን ካመኑ እንደ ነብይ አይደለም እንደ መንገደኛ ሲያከብሩታል። አላህ ትረዱት ዘንድ ቁርአንም በአረበኛ ወረድንላችሁ። ዘጠና ፐርሰንት ሙስሊም ይሄን የቁርአን ቨርስ ላያውቀው ይችላል። ኦኬ። እዚህ ጋር ንግግሩን ሊያዙ አላህ ቁርአኑን እንድታቁት ዘንድ ወይም እንድታስተነትኑት ዘንድ በአረበኛ አረግን አለ። እዚህ ጋር ነው ራሱ የቁርአንን ተአምር መውጣት የምንችለው። በምን አትሉኝ? ከዓለም ላይ በጣም ቀላሉ ቋንቋ የቱ ነው? ለመላመድ በጣም ቀላሉ ቋንቋ የስ አረብኛ በጣም ማንም ሰው አለም ላይ ያሉ ሰዎች በሙሉ መረዳት የሚችሉ ቁርአን እስቲ አማርኛ ቢሆን አለም ላይ ያሉ ልጆች በሙሉ ወይም ሰዎች በሙሉ በጭንቅላታቸው ሊይዙ ይችላሉ ህፃናት ሊይዙ ይችላሉ ኢትዮጵያ ውስጥ ራሱ ሊይዙ አይችሉም ሙሉ በሙሉ ግን አረብኛ ስለሆነ ህፃናት ሰባት ዓመት የማትሞላ ህፃን ልጅ ቁርአንም መያዝ ይችላሉ በጭንቅላታቸው ይህ ተአምራቱ ነው፣ ውበቱ ነው። በተለይ ስለ ሙሐመድ በጣም በጣም ነበር ሞወዱ ከቤተሰቤ በላይ ከራሴ በላይ ቁርአንንም ያነቡታል እንጂ ብዙዎቹ ትርጉሙን አያውቁ። ኢየሱስ እና ኢሳ አንድ አይደሉ። ጥርጣሬ ደግሞ መስልምና ከእስልምና እንዲመውጣ ዘንቁ ለምንድ ነው የማታምነው? በቃ አላምንበትም። ስልምና ትክክል አይደለም። ክርስትና እምነት ለሊት ስምንት ሰዓት ተነስቼ የጸረት እና እየጸለይኩ እያለ የሆነች የሴት ድምፅ ሰምጫንገቴ ለዚ አላህ ልጅ አለው ካሉ ልጅ የሚኖረው ከሆነ ከሰጋጆቹ የመጀመሪያ እኔ ነው ይበል። ኢየሱስ ሙስሊም ነው ብለህ ታምናለ? ሲለው አዋል። ስለዚህ ኢየሱስ እግዚአብሔርን አባቴ ነው ብሏል እና አላህ አባቴ ነው ሲለው አይደለም፣ ክፍርና ውስጥ እኮ እየገባህ ነው። ጴንጤውፎይ መጣላችሁ፣ ይኸው ጴንጤውፎይ። ሀያ ስድስት ዓመት ሙስሊም የነበረ ቁርአኑን የቀራ ሀዲሱን ያወቀ አቡ ሃይደር የዛሬ 15ና 14 ነው፣ 16 ዓመታት በፊት በፈረንሳይ ለጋሲዮን የሚገኘው መስጊድ ውስጥ 14 ኢየሱስ ክርስቶስ ፍጡር መሆኑን የሚገልጽ የመጽሐፍ ቅዱስ ማስረጃ አወጣሁ ብሎ ባረጋግ በሚሰብካቸው ወቅት ላይ እንዲህ አይነት ንጽጽር ያኔ ስላላመንኩት ለማረጋገጥ መጽሐፍ ቅዱስ ማንበብ ጀምሬ ቁራንን ማምድበብ ጀምሬ ጭራሽ ተቀልብጬ ክርስቲያን ሆንኩ ያለ ነው ይኛው ትከሱታላችሁ የጴንጤውን፣ እፎይ ትከሱታላችሁ ወይ? ስጀመር ሁለቱም ደደብ ናቸው፣ ግን አይገናኙም። ደደብ ናቸው። ያኛው ፕሮማክስ ደደብ ነው፣ ይሄኛው ደደብ ነው። ኖርማል ደደብ ነው። ሀያ ስድስት ዓመት ቁርአን የቀራ ሰው ወክሸው ወይኒ ምን ብሎ እየቀራ፣ የሆነ አሸወይና የሆነ ሰውዬ እንደዚህ እየቀራ እንዴት ነው እናንተ አሁን የምታስቡ? ስናያችሁ ጅል ነው የምንመስላችሁ? በግ ነው የምንመስላችሁ? ምንድን ነን? ቆይ ማናችሁ? እናንተ ማን ነው ቆይ? እንደዚህ ድራማ እንዲሰራ የሚያደርገው አለ ልጁ ራሱ። ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት ማን ነው? ምንድን የማን ሙድ ይመስላችኋል? ምን መስልህ፣ ሁሉም ነገር ያምርብሃል አባት። ሹፍ ሻማር አቤኒ እንግዲህ ገብተዋል ማለት ነው። ፌዴራሎች ጠቅልለው አስገብተውታል። ይሄ ወገናችንን ማለት ነው ምንድን ነው የፌዴራል ልብስ በመልበስ የደንብ ልብስ በማስመሰል መንገድ ላይ አንጥፈው የሚሰሩ ሰዎችን በመምታት የፌዴራል ፖሊሶችን ስም አጥፍተዋል፣ ተቋሙን ስም አጥፍተዋል ተብሎ ነው የገባው። በዚህ አይነት ስራዎች የተሰማራችሁ ሰዎች አቁሙ ባካችሁ። በትላልቅ የመንግስት ተቋማት ላይ በዚህ አይነት ቪዲዮዎችን የምትሰሩ ሰዎች ተጠንቀቁ። ምክንያቱም ይሄ የጆን ዳንኤል እጣ ነው የገጠመው ማለት ነው። ከባድ ወንጀል ነው። በከባድ ወንጀል ክስ ሊመሰረትበት ነው እና ከዚህ ድርጊታችሁ ሁላችሁም ተቆጠቡ። ሻማር አቤኔ በጣም አዝነናል። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሻማር ቤተሰቦች አድርሱልን። ነገራችን ላይ አጉል የሆነ ቀልድ ብናቆም ነው ሲጀመር የሚሻለው። ሰዎችን እንደዚህ ፕራንክ ነው እያልን በጣም ብዙ ሰዎች ከውስጣቸው ይቀየማሉ። ነው ይቅርታ። በፓውንድ ነው የምንጠቀመው እዚህ በሩራ እሺ፣ አንዴ ችጋራም ነኝ በል ችጋራም ነኝ አንዴ። ግን ለማንኛውም የጠየቃችሁኝ ሰዎች ኮመንት ላይ በጣም ይቅርታ አድርግልኝ። ዳንሻ ሳልነግርህ በመምጣቴ ሳይሆን ቻው ሳልል በመምጣቴ በጣም ሶሪ ምናምን ነገር ይኸው ሶሪ ብያለው። ጋይስ በእናንተ ፍለፍት ይቅርታ ብያለው። ስለዚህ የዶላሩን ነገር እንደ ነው ላሻል ወይንስ አትሊስት አንድ ቀን ኳሊቲ ታይም አሳልፈናል፣ በረመዳን አፍጥረናል፣ አብረን በጣም አሪፍ ታይም ነበረን ምናምን ነገር። በዛ እንኳን ተካክሰናል አይደለ? ስለዚህ ለማንኛውም ሶሪ ማለት ነው። በቃ ዳኒሻ ይደውልሃለሁ። ቴንክ ዩ፣ ይቅርታይ ስለተቀበል ታመሰግናለሁ። እንዴ ምን ነው በነፃ እንዴት ይቅርታል? በዶላር እንጂ ይቅርታ አለለም ነው በዶላር ምናልባት እንግዲህ አንዳንድ መረጃዎችን እኛም ስንሰማ ቲክቶክ ላይ የሚታወቁ ልጆች ናቸው። ፕራንክ ወይ ደግሞ እንትል ሊሆን ይችላል አይነት ስሜት ያለው አስተያየት እያየው ነው። ከዛ አንፃር ምናልባት እንደዚህስ ቢሆን ምንድን ነው የሚጠብቃቸው? ጣፈንታ ያው ከዚህ በኋላ የእኛ ስራ ሊሆን የሚችለው ምርመራ የማጣራት ጉዳይ ነው። ከዛ በኋላ ክሱ ካለበ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ ተከታይነት የሚሆነውን ነገር አብረን ነው ብናየው። ዞሮ ዞሮ ግን አለማወቅ ከተጠያቂነት አያደን። አንዳንድ ግለሰቦችን ባለማወቅ ሊሆን ይችላል የሚል ሀሳብ እየሰጡ ነው ያሉ። ይህ ትክክል አይደለም። አስቀድመን የምንሰራውን ስራ አውቀን ነው መስራት ያለብን። የሆነ ነገር ለማግኘት ብለን የሆነ ነገር ላይ

በነገራችን ላይ ደግሞ መንግስት ከያዘ አይፈታም። የምሬ ነው ምላቸው፣ አይፈታም። ውሳኔ እስከሚሰጥ ራሱ በጣም ብዙ ታይም ይቆያል። እስከሚጠራ ራሱ አስቡት። የነጆ ራሱ እስካሁን እየተጣራ ነው የሚባለው፣ ፍርድ አልተሰጠም። ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ አመት በቤተ ክርስቲያንና በቸርች ሲያገለግሉ የነበሩ አርባ ሁለት ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል። ኢንሻአላህ አላሁ አክበር እያላችሁ ኮሜንት አስቀምጡ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደርጋችሁ አዳርሱት። በዚህ አጋጣሚ አራት መቶ ሺህ ገብቻለኝ ስላበረታታችሁኝ፣ ፎሎ ስላደረጋችሁኝ ና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ በነገራችን ላይ ከአፍሪካ ውስጥ ናይጄሪያ ሙስሊም ቁጥር የሚበዛበት ሀገር እንደሆነች ታውቃላችሁ። ከሰማኒያ ፐርሰንት በላይ ሙስሊም ህዝብ ነው ያላት። የህዝብ ብዛቷ ደግሞ ከአፍሪካ አንደኛ እንደሆነ ታውቃላችሁ። ኤንዌይስ እቺ ሀገር ሙስሊም የሚበዛባት ሀገር ናት። ኢትዮጵያ ደግሞ ሁለተኛ ኦር ሶስተኛ አካባቢ ይመስለኛል እንደ አፍሪካ ራሱ እና በዚህ ሀገር ላይ ደግሞ እንደዚህ አይነት ነገሮች ሲከሰቱ በጣም ደስ የሚሉ ነገር ናቸው። ኤንዌይስ ለዛሬ ያዝንላቸው ፕሮግራም ይህንን መስል በቀጣይ ቪዲዮ እስከምንገናኝ ድረስ በጣም ነው መወዷችሁ።